የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍል ክፍያ እንዲፈጽሙ የሚያስገድደው ረቂቅ አዋጅ መቅረቡን ተከትሎ ከባድ ተቃውሞ ተሰማ። ህዝቡ ተራብኩኝ፣ ተቸገርኩ፣ መኖር ከበደኝና ልጆቼን ማስተማር አቃተኝ ሲል ይህ የደማት መጥቶበታል። ህዝቡን በቁጣ እንዲገነፍልም አድርጎታል። የኢትዮጵያ መንግስት ከአሜሪካ ያጣውን የገንዘብ ድጋፍ ለማካካስም ህዝቡን ማስከፈል ሊጀምር መሆኑ ተሰምቷል። ጉዳዩን በስፋት እንመለከታለን። ኦነግ ያልተጠበቀ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 ሰዓት ስራቅ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎች ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። ወደ አስቀደምንላቸው መረጃችን ስናመራ የመንግስትና የግል ሰራተኞች ከደሞዛቸው ለአደጋ ስጋት ክፍያ እንዲፈጽሙ የሚያስገድድ ረቂቅ አዋጅ መቅረቡን ተከትሎ በርካታ ተቃውሞና ጥጭቶች እየቀረቡ ይገኛሉ። ህዝቡ ተቸገርኩኝ ለልጆቼ የማበላውን አጣውኝ ምን አድርጋለሁኝ እያለ በሚጨነቅበት በዚህን ጊዜ ሌላ የዳ ውዝፍ መውረዱ እጅግ አስደንግጦት የተለያዩ የተቃውሞ ድምጾችን እያሰማ ይገኛል። የኢትዮጵያ አደጋ ስጋትና ስራ አመራር ኮሚሽን ራሱን የቻ የተሻለ የፌዴራል መንግስት አስፈጻሚ አካል ሆኖ እንዲቋቋም በቀረበው ረቂቅ አዋጅ የመንግስትና የግል ድርጅት ተቀጣሪ ሰራተኞች ከሚከፈላቸው የተጣራ የወር ደመወዝ ላይ ክፍያ እንዲፈጽሙ የሚያስገድድ ድንጋጌ ተካተተ። የህዝብ ተወካዮች ምክር ቤት ትላንት መጋቢት 9 ቀን 2017 ዓ.ም ባደረገው መደበኛ ስብሰባ የምክር ቤቱ አባላት በረቂቁ ላይ ለ8 ደቂቃ ያህል ከተወያዩ በኋላ ለምክር ቤቱ የውጭ ግንኙነትና ሰላም ጉዳዮቹ ቋሚ ኮሚቴ ለዝርዝር እይታም ተመርቷል። በረቂቅ አዋጁ ማብራሪያ ላይ በቅድመ አደጋ በአደጋና በድር አደጋ ወቅቶችም ለሚወሰዱ የአደጋ ስጋት ቅነሳ ምላሽና መልሶ ማቋቋም የሚሆን የኢትዮጵያ አደጋ ስጋት ምላሽ ፈንድ መቋቋሙ ተገልጿል። የኢትዮጵያ አደጋ ስጋት ምላሽ ፈንድ ፈጣን፣ አስተማማኝ፣ ተገማችና የአደጋ ስጋት ምላሽ የፈንድ ስርዓትን ተግባራዊ ለማድረግ በሀገር በቀል አቅም ዜጎች፣ ማህበረሰብና ተቋማት እርስ በርስም በመደጋገፍ የአደጋ ስጋትን የመከላከል የማቅለል ዝግጁነት ማለትም የምላሽ የማገገምና በተሻለ ሁኔታ መልሶ ማቋቋም ላይ ማህበራዊ ኃላፊነታቸውን እንዲያበረክቱ ለማስቻል ትልም የያዘ ስለመሆኑም ተብራርቷል። ፈንዱ ከሰራተኞች ደሞዝ ላይ ከሚቆረጥበት ገቢ በተጨማሪ ባንኮች፣ አነስተኛና ጥቃቅን የፋይናንስ ድርጅቶች ከሚሰጡት የብድር መጠን ላይ፣ የዲጂታል ባንኪንግ አገልግሎት ተጠቃሚዎች ከሚከፍሉት የአገልግሎት ክፍያ፣ የኢንሹራንስ ኩባንያዎች ለሚሰጡት አገልግሎት ከሚሰበስቡት የፕሪሚየም ክፍያ እና ከማንኛውም የአክሲዮን ዲቪደንድ ድርሻ እንደሚ እንዲሰበስቡም ተመላክቷል። በተጨማሪም ከበረራ ትኬት ሽያጭ፣ የቴሌኮሙኒኬሽን አገልግሎት የሚሰጡ ድርጅቶች ለድምፅና ለዳታ አገልግሎት ከሚያስከፍሉት የአየር ሰዓት ዋጋ፣ ከትራንስፖርትና ከቪዛ አገልግሎት ክፍያ፣ የነዳጅ ሽያጭ አቅራቢ ድርጅት ከሚያገኘው ገቢ፣ ማንኛውም የንግድ ፍቃድ በሚወጣበትና በሚታደስበት ጊዜ በቁርጥ የሚታሰብ እንደሆነም በረቂቁም ተካቷል። ከጉምሩክ ኮሚሽን፣ ከኬሚካል አምራች ድርጅቶች፣ ከትንባሁና ከአልኮል ምርቶች ሽያጭ፣ ከባር ትራንስፖርትና ሎጂስቲክ አገልግሎቶች ሽያጭ ከለጋሽ አካላት ከበጎ አድራጎት ድርጅቶችና ግለሰቦች ከፌዴራል መንግስት ከአዲስ አበባና ከድሬዳዋ ከተማ አስተዳደሮች ከጠቅላላው ዓመታዊ በጀት በድርሻ እንደሚሰበሰብም ተብራርቷል። በሚወጣው ደንብ መሰረትም ሰብስቦ ለፈንዱ የባንክ ሂሳብ ገቢ ያላደረገ ድርጅት ወይም ተቋም ዋናውን ገንዘብና የባንክ ወለድ አስር በመቶ ቅጣት ጨምሮ እንዲከፍል አስገዳጅ መሆኑም ተደንግጓል። በሚኒስትሮች ምክር ቤት በሚወጣው ደንብ መሰረት ተጨማሪ የገቢ ምንጮች ሊወሰኑ እንደሚችሉ በእያንዳንዱ ዘርፍም በምን ያህል መጠን መዋጣት እንዳለበት እንደሚወሰንም ተደንግጓል። የሚሰበሰበው ገንዘብ የአደጋ ስጋት ምላሽ የማስፈጸሚያ የበጀት ክፍተት መኖሩ ሲረጋገጥና ክፍተቱን በአፋጣኝ ለመሙላት ቅጽበታዊ አደጋ ሲፈጠርና የተከሰተውን አደጋ የአስቸኳይ ምላሽ ፈንዱን ለማሳደግ የሚያስችሉ የገቢ ማስገኛ ተግባራት ላይ ለመጠቀምም ያገለግላልም ተብሏል። የአደጋ ስጋት ስራ አመራር ፖሊሲው የሚጠይቀው ዝግጁነትም በበቂ የማይመለስና በአጠቃላይ ሀገሪቱ ከደረሰችበት የእድገት ደረጃ ላይ የማይመጣጠን ሆኖ መገኘቱን በውጭ አካላት ጥገኝነት ኃላፊነትና ጠባቂነት አባዜ የተቃኝና ተጠያቂነትን በግልጽ የማያሰፍን ነው ሲልም ገልጾታል። ሀገሪቱ ከደረሰችበት የእድገት ደረጃና ከአደጋ ስጋት ጋር ተያይዘው ከሚመጡ እጅግ ውስብስብ ፈተናዎችም አንጻር በስራ ላይ ባሉት የሕግና የፖሊሲ ማቀፎች ተገቢውን ምላሽ መስጠት አለመቻሉንም ረቂቁ ያብራራል። ረቂቁ የአደጋ ስጋት ምላሽ ፈንድ፣ የስትራቴጂካዊ መጠባበቂያ ክምችት አስተዳደር፣ የእሳትና ሌሎችም ቅጽበታዊ አደጋዎች አገልግሎትና እንደ አስፈላጊነቱ የሙያ ማሰልጠኛ ተቋማትን ሊያቋቁሙ እንደሚችሉ በረቂቁ ላይም ተደንግጓል። ጉዳዩም በርካቶችን እያነጋገርና ከበርካቶች ዘንድም የተለያዩ ሀሳብ አስተያየቶችም እየተሰነዘሩበትም ይገኛል። ወደ ቀጣይ መረጃችን ስናመራ ኦነግ አነጋጋሪ የተባለን መግለጫ ሰጥቷል። በኦሮሚያ ክልል አዋሳኝ አካባቢ እየተስፋፉ ያሉ ግጭቶች ያሳስበኛል ሲል የኦሮሞ ነፃነት ግንባር ኦነግ አመለከተ። ፓርቲው በወቅታዊ ጉዳይ ብሎ በወጣው ይፋዊ መግለጫ በክልሉ አዋሳኞች በተለያዩ አቅጣጫዎችም ወሰን አካባቢ ባሉ ሰላማዊ የክልሉ ዜጎች ላይ የሚፈጸም ጥቃት ተበራክቷለን ብሏል። በኦሮሚያ ክልል አዋሳኝ አካባቢዎች እየተስፋፉ ያሉ ግጭቶችም አሳስበኛል ያለው ኦነግ መግለጫውንም በስፋት አብራርቷል። የኦሮሞ ነፃነት ግንባር ኦነግ በይፋ ባወጣው መግለጫ በኦሮሞ ሕዝብ ላይ እየደረሰ ያለው ጥቃትና ጨቆና ባለው አለመረጋጋት በኦሮሚያ ክልላዊ መንግስት አዋሳኝ አካባቢ በነገሰው አለመረጋጋት ሕዝቡ እለት በእለት ለተለያዩ ጥቃቶች ሰለባ መሆኑን ነው ያመላከተው። ኦነግ ሕዝባችንን ትዕግስቱን ያስጨረሰው ጉዳይ ሆኗል በማለትም እነዚህን የአዋሳኝ አካባቢዎች የሰላማዊ ሰዎችም የታጣቂዎችም የጥቃት ኢላማ መሆን ከጊዜ ወደ ጊዜ መክፋቱንም ነው ያስረዳው። በክልሉ በተለያዩ አቅጣጫዎች በአዋሳኞች ላይ በሚፈጠር የታጣቂዎች ጥቃትን ሲሆን የንብረት ንጥቂያና የመሬት አስተዳደር ዝርፊያ ያለው ድርጊት እንደሚፈጸምም ነው ኦነግ ያስታወቀው። ፓርቲው በይፋዊ መግለጫው በክልሉ አዋሳኞች ላይም የተሰማሩ ያላቸውን ታጣቂዎች ለመሬት ንጥቂያ የተሰማሩ ሲልም ገልጿቸዋል። ፓርቲው በመግለጫው አክሎም በኦሮሚያ ክልል ሰሜንና ምስራቅ ሸዋ ዞኖች በሁሩጉዱ ወለጋ እና ምስራቅ ወለጋ ዞኖች እንዲሁም በደቡብ ኦሮሚያ ባሌና ቦረና ብሎም በምስራቅ ኦሮሚያ በኩል ምስራቅ አረጌ ዞን እናም ድሬዳዋን በሚያዋስኑ አካባቢዎችም በህዝብ ላይ የሚደርሱ ሰቆቃዎች እንዲቆሙ ሲል ነው የጠየቀው በዚህ ላይ ተጨማሪ ማብራሪያን ለመረጃ ምንጫችን የሰጡት የፓርቲው ቃል አቀባይ አቶ ለሚገመቹ ድርጅቱ መግለጫውን ለማውጣት ስላስገደደው ጉዳይ ሚንን ብሏል። መሬት ላይ ያለውን ተጨባጭ ሁኔታ ከግንዛቤ በማስገባት ነው ይህን መግለጫ ያወጣ ነው። ጥያቄውም ሆነ መረጃው ከሕዝባችን የሚደርሰን ሲሆን፣ ሮሮ እንዲቆምም በመሻት ነው መግለጫውን ያወጣ ነው ሲሉም፣ ይፈጸማሉ ያላቸውን ንጥቂያና አፈና ብሎም ግድያዎች እንዲገቱም ኦነግ ጠይቋል። ኦነግ በተለይም በክልሉ ምስራቅ ሸዋና ሰሜን ሸዋ ብሎም በሁለቱ የወለጋ ዞኖች በኩል ሰላማዊ የክልሉ ላይ ይፈጸማል ላለው ጥቃትም በአማራ ክልል የሚንቀሳቀሱ ታጣቂዎችን ነው የወቀሰው። በመግለጫው በምስራቅ ሸዋ ዞን በኩል ጊምቢቹ ወረዳ፣ በሰሜን ሸዋ ዞን ደራ ወረዳ አራት ቀበሌያት፣ በሆሮ ጉዱሩ ወለጋ ዞን የአሙሮ ወረዳ ቆላማ አካባቢዎች እንዲሁም በምስራቅ ወለጋ ዞን በስም ያልተጠቀሱ ነገር ግን በርካታ ቀበሌያት ተብሎ በተገለጹ ስፍራዎችም ወሰን ተሻጋሪ ያለው ጥቃት መኖሩን በመግለጫውም ኦነግ ዘርዝሯል። አቶ ለሚ ፓርቲያቸው የጥቃት ሰለባ የሆኑ አካባቢዎችን በመግለጫው የለዩትም ካለው የችግር መጠን አኳያ ነውም ብለዋል። አካባቢዎች ጥቃት ያደረሱባቸው ቦታዎች ለይተን ነው መግለጫውን ያወጣንባቸው በእነዚህም አካባቢዎችም ከወስሮ የተለየ አፍናና የንብረት ንጥቂያዎችን በስፋት ተስተውሏልም ሲሉም ገልጸዋል ኦነግ ጥቃት ተፈጽሞባቸዋል በተባሉ አካባቢዎችም ግድያዎች የከብት ዝርፊያዎችና ሌሎችም የአካባቢውን ሰላም ማህበረሰብ ንብረት መንጠቅ ይስተዋላልም ነው ያለው ከዚህም አልፎ አንዳንድ ስፍራዎች ላይ ጽንፈኛ ያሏቸው ታጣቂዎችም ማህበረሰቡን በማፈናቀል ከአካባቢው ማስለቀቅም ተስተውሏልም ብሏል ኦነግ ድርጊቱን እንደሚያወግዘው በማስረዳት ሌሎች የማህበረሰብ አካላትም መሰል ድርጊቶችን እንዲያወግዙ እናም የእርምት እርምጃን እንዲወስዱም ነው በመግለጫው ያስታወቀው። ወደ ቀጣይ መረጃችን ስናመራ ፑቲን ጨዋታ እየተጫወተ ነው ሲሉ የጀርመን መከላከያ ሚኒስትር ተናገሩ። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በዩክሬን የኤነርጂ መሰረተ ልማት ላይ የሚደርሰውን ጥቃት ለማስቆም የተደረገው ስምምነት ምንም ትርጉም ያለው እንዳልሆነ የጀርመኑ የመከላከያ ሚኒስትር ተናግረዋል። ፑቲን ማክሰኞ ከትራምፕ ጋር ካደረጉት የስልክ ውይይት በኋላ ሩሲያ በዩክሬን የኃይል መሰረተ ልማት ላይ የምታደርሰውን ጥቃት ለ30 ቀናት እንደ እንደምታቆም ተናግረው የነበረ ቢሆንም ነገር ግን ከዩክሬን ጋር ሙሉና አፋጣኝ የተኩስ አቁም ስምምነት ለማድረግ ፈቃደኛም አልሆኑም። የጀርመኑ የመከላከያ ሚኒስቴር ቦሪስ ለጀርመን ብሮድካስቲንግ ዜድዲኤፍ እንደተናገሩት ከሆነ ይህ ወሳኝ የስልክ ጥሪ ከተደረገ በኋላ በመጀመሪያው ምሽት በሲቪል መሰረተ ልማት ላይ የሚደርሰው ጥቃት አልቆመም ብለዋል። ፑቲን እዚህ ጨዋታ እየተጫወቱ ነው፣ እናም እርግጠኛ ነኝ የአሜሪካው ፕሬዚደንት ሁኔታውን ለረጅም ጊዜ በትዕግስት ተቀምጠው መመልከት እንደማይችሉ እርግጠኛ ነኝ ሲሉ አክለዋል። በሌላ በኩል ፑቲን የአሜሪካን የ30 ቀን የተኩስ አቁም እቅድ ውድቅ ካደረጉ ወዲህ ሩሲያና ዩክሬን የአየር ላይ ጥቃቶች የጀመሩ ሲሆን ጥቃቶቹን ተከትሎ የዩክሬኑ ፕሬዝደንት ቮሎዲሚር ዘለንስኪን ሩሲያ ሌሊቱን በፈጸመችው ጥቃትም የሲቪል መሰረተ ልማቶች ኢላማ አድርጋለች ያሉ ሲሆን በጥቃቱም ሆስፒታልም ኢላማ መደረጉን ገልጸዋል። የዩክሬን ሩሲያ ጦርነት እንዲቆም የሚደረጉ ንግግሮችም እሁድ ዕለት በሳውዲ አረቢያ እንደሚቀጥሉ የተገለጸ ሲሆን ትራምፕና ፑቲን በስልክ ባደረጉት ንግግር ላይም ሁለቱ ሀገራት 175 እስረኞችን ለመለዋወጥም መስማማታቸውም ተገልጿል። ወደ መጨረሻው መረጃችን ስናመራ በመዲናችን አዲስ አበባ በርካቶችን ያስደነገጠ ልብ ሰባሪ የሆነ ክስተት ተፈጽሟል። ይህም ክስተት ከበርካቶች ዘንድ ከባድ ተቃውሞ እየተነሳበት ይገኛል። ከጎረቤቱ ጋር በተፈጠረ አለመግባባት የፈላ ውሃ ሰውነቷ ላይ በመድፋት ከባድ የአካል ጉዳት ያደረሰው ግለሰብ በሰባት ዓመት ከአምስት ወር ጽኑ ስርዓት መቀጣቱን የአዲስ ከተማ ክፍለ ከተማ ፖሊስ መምሪያ ገለጸ። የተፈጠረው ምንድን ነው? ተከሳሽ ሀብታሙ ተክለማርያም ወንጀሉን የፈጸመው በአዲስ አዲስ ክፍለ ከተማ ወረዳ 12 ልዩ ቦታው ኮንጎ ሰፈር ተብሎ በሚጠራው አካባቢ ነው። የግል ተበዳይ እና ተከሳሽ በአንድ ግቢ ውስጥ የሚኖሩ ሲሆን በሁለቱ ግለሰቦች መካከል በንግግር የተፈጠረን አለመጓባት ቂም በመያዝ በሚያዝ የግል ተበዳይ ግቢ ውስጥ ቁጭ ብላ ስራዋን ያከናወነች ባለችበት ወቅትም ተከሳሽ በጀርባ በኩል በመሄድ የፈላ ውሃ ደፍቶባት ከባድ የአካል ጉዳት በማድረሱ በቁጥጥር ስር ማሎን በአዲስ ከተማ ክፍለ ከተማ ፖሊስ መምሪያ የኮልፌ አካባቢ ፖሊስ ጣቢያ አስታውቋል። ፖሊስ የተፈጸመውን ወንጀል መነሻ በማድረግ ተገቢውን የሰውና የሰነ የህዝብ ማስረጃ በማደራጀትም በአንቀጽ ህግ በኩል ክስ እንዲመሰረትበትም አድርጓል። የወንጀል ምርመራ መዝገቡን ሲከታተል የቆየው በፌዴራል የመጀመሪያ ደረጃ ፍርድ ቤት አዲስ ከተማ መደብ ፈጣን ችሎት የካቲት 25 ቀን 2017 ዓ ም በኋላው ችሎትም ተከሳሽ ሀብታሙ ተክለማርያም በሰባት ዓመት ከአምስት ወር ጽኑ እስራት እንዲቀጣ ውሳኔ አስተላልፎበታል። የግል ተበዳይ በተፈጸመባት ወንጀል ለከባድ የአካል ጉዳት መዳረጓን ገልጻ ተከሳሽ በግፊት ቀርቦ ተገቢውን እርምጃና ቅጣት የተላለፈበት መሆኑ እንዳስደስታትም ገልጻለች። ሴቶችና ህጻናት ላይ የሚፈጸሙ ማንኛቸውም ጥቃቶች አስቀድሞ መከላከልም ሆነ ተፈጽሞ ሲገኝም አስፈላጊው መረጃ ለሚመለከቱ አካል በመስጠት በኩል ሁሉም ዜጋ ኃላፊነቱን እንዲወጣ የአዲስ አበባ ፖሊስ ጥሪውን አቅርቧል። ወደ ተመልካቾቻችን ለእሳቱ የነበሩ መረጃዎቻችን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃችን እስክንገናኝ ድረስ ቸቆዩልን።